ላዳንን ሁልጊዜ ለሚረዳን ለሚዳስሰን ለሚጎበኝን ጠላታችንን ለሚመታ አዋጅን በአዋጅ ለሚገለብጥልን ሁላ ባሃራ ቫስ ሀቤኔ ኬሮዛ ሀሱካ ባላባ እንወድሃለን፣ እናመሰግንሃለን። ጌታ ሆይ ክብር ላንተ ይሆን ዛሬ ለአንድ ሰው መልካም ቃል እንድትልክ ጸልያለሁ። በኢየሱስም ቃኑን ላከፈወሳቸው ከመከራቸው ማዳናቸው እንደተባለ ዛሬ አንድን ሰው የሚያድን ቃል ስለምትልክለት እጅግ አርጌ አመሰግናለሁ። የሚያወጣ ቃል ስለምትልክለት አመሰግናሃል ሰማያት በእኛ ትይዩ ይከፈት። እጅ በመካከላችን ይመላለስ። ለታሰረ መፈታት ይሁን። ለታመመ መፈወስ ይሁን። ለተያዘበት መለቀቅ ይሁን። ነገሮች ሁሉ የሚቀየሩበት ማለዳ ይሁን። እጅህን አሳየን። እስኪጃ ሁሉም እጁን ከፍ አድርጎ ንካኝ እንዳሰኝ በሉት። ንካኝ እንዳሰኝ ሳትባርከኝ እንዳልወጣ ሳትንካኝ እንዳልወጣ በሉት። እጅህ

ሰጨባ ለኢየሱስ ክብር እናንተ እንዴት ውላችኋል ሁሉ መልካም ነው ክብር ለኢየሱስ ይሁን እንደ ስሙ የሆነው ግን ኢየሱስ ነው አሜን ነው ወይ እንደ ስሙ ተናግሮ የሚያደርግ እንደ ስሙ የሆነ ኢየሱስ ነው በሉት ጎናቸው ያለው በእናንተ ማለ መገኘት ይደስ ብሎኛል ባይዞ ማሰብና መጨነቅ ይለያያል ማሰብ እና መጨነቅ ይለያያል። ይለያያለ አይደለ እንዴ? ማሰብ ኖርማል ነው፣ መጨነቅ ኖርማል አይደለም። እግዚአብሔር ፈጣሪ መሆኑን የሚያቅሰው መጨነቅ የለበትም። እስኪ እግዚአብሔር ፈጣሪ ነው በሉ። እግዚአብሔር ይህች የምድር ብርሃን ይሁን አለ፣ መልካም እንደሆነ አየ ይላል። ዞር ብላችሁ ማየት አለባችሁ። ህይወታችሁ ላይ ነው ፍርሃት ህይወታችሁ ላይ መኖር የለበትም። ጥርጣሬ መኖር የለበትም። ጭንቀት መኖር የለበትም። ደስታ መኖር አለበት። ሰላም መኖር አለበት። እምነት መኖር አለበት። ነገ መልካም ይሆንልኛል ማለት አለብሽ። አሜን ነው ወይ? ነገ ባረካለሁ፣ የተሻለ ነገር አለ። አሜን። ስለዚህ ነው ጨለማ ወደ ህይወታችሁ ሲከባችሁ፣ በቃ ጨለመብኝ፣ ከዚህ በኋላ አይሆንልኝም፣ ከዚህ በኋላ ጨነገፈብኝ፣ የኔ ነገር በቃ ሀዶ ሆራ። እጃችሁን ገፋሩ። በምስጋናና በከፍታ የምትወጡበት ዘመን ይሆናል። በደስታ የምትወጡበት ዘመን ይሆናል። ለጠላታችሁ ግን ህፍረት ይሆናል። በኢየሱስ። እግዚአብሔርን እያመሰገንኩ በሉ። በሌለኝ ነገር ላይ በሉ። በተዘጋብኝ ነገር ላይ በሉ። በጨለመብኝ ነገር ላይ በሉ። መልስ ይመጣልኛል በሉ። በኢየሱስ መልስ ይመጣላችኋል። ዛሬ ማለዳ የመልስ ማለዳ ነው። ያለቀሳችሁበት መልስ ይመጣል በኢየሱስ። የጥያቄ የሆነብ መልስ ይመጣል በኢየሱስ። ሃሌሉያ። ምስጋና እግዚአብሔር ለሰዎች በረከትን የሚከፍትበት መንገድ ነው። ምስጋና እግዚአብሔር የሚከብርበት መንገድ ነው። ምስጋና በሕይወታችሁ ላይ ያለውን ማንኛውም እስራት የሚበጣጥስበት መንገድ ነው። አሜን ነው ወይ? እስኪ እኔ አመሰግናለሁ በሉ። እስኪ አላጉረመርምን በሉ። እስኪ ለምን ቃል ውስጤ እንደመጣ አላቅም። ገና ግቢ ስገባ ጀምሮ ነው እግዚአብሔር። የእግዚአብሔር ሰው ይህን ከነገረኝ በኋላ እያመሰገናችሁ ትሻገራላችሁ በላችሁ። በማመስገን መለቀቅ ነው ይሄ ማለዳ ንቁትና በማመስገን መለቀቅ ነው። ባሉት የማመስገን ተቃራኒ እንግዲህ ማጉረምረም ነው። ሰይጣን በምንም አይነት ሁኔታ በህይወታችን እንድንሆነው የሚፈልገው ነገር ማጉረምረም ነው። ይሄ የለሽም ያልተሳካልሽም፣ ያልተሳካልህም፣ ያልሆነልህም፣ ለከሌ እንደዚህ ሆነ ለአንተ አልሆነም፣ ህይወትህን ከሌሎች ጋር እያየ እንድትሰቃይ የሚያደርግበት ነገር አንዱ ማጉረምረም ነው። ማጉረምረም የእግዚአብሔርን እጅ የሚያስይዝ ነገር ነው። ማጉረምረም የእግዚአብሔር ጸጋ በህይወት እንዳይገለጥ የሚከለክል ነገር ነው። የእግዚአብሔር በረከት ወደ አንቺ እንዳይመጣ የሚከለክል ነገር ነው። ዛሬ በኢየሱስም የማጉረምረም ጉልበት ከእናንተ ላይ ይሰበራል። አንዳንድ ሰው አይታችኋል። አጉረምራሚ ሰው ስታገኙት ራሱ ሰላም ነው የምታጡት። ገና ለምሳሌ አመስጋኝ ሰው ባይዞ ስፒሪት ነው ፕሮስፔሪቲ የሚሉት ይሄ የለም ብልጽግና፣ ብልጽግና ራሱ ስፒሪት ነው አሜን ነው። አንዳንድ ሰው የብልጽግና ስፒሪት አለው። ሲጠጉት ምንም ጭንቀት የለበትም። ባላካቦስ ስለ ነገ አይጨነቅም። ባላ ፌናማ አንዳንዱስ ከፍ ያለ ነገር እኮ የበለጠ ነገር ራሱ ኖሮት ይፈራል ነገ ይፈራል ከራይ ይፈራል ከራይ ይጨመር ይሆን ይጨምራል ቁጭ ብሎ ይጨመር ይሆን ይጨመር ቢጨመርስ ምንድነው ኢየሱስ ጌታ እሱ አይከፍለውም እኛ ለማናረገው ነገር አንጨነቅ እንዳለው እግዚአብሔር በእኛ ጉልበት ለማይሰራ ነገር ምንድነው ምንድነው እግዚአብሔር ነው ያቆመን እግዚአብሔር ነው የሚያደረገው እግዚአብሔር ነው የሚባርከን እግዚአብሔር ነው የሚያሻግረን እግዚአብሔር ነው የሚያኖረን እግዚአብሔር ነው አሜን ነው ወይ የኛ ተጠሪ እግዚአብሔር ነው ሃሌሉያ እስኪ እንዲበሉ እግዚአብሔር ነው የሚያኖረኝ በሉ እግዚአብሔር ነው የሚያስተምረኝ። እግዚአብሔር ነው ደሞዜን የሚከፍለኝ። ሀሜን ነው ወይ? ፕሮስፔሪቲ ይሄ ነው። እግዚአብሔር ላይ መታመን፣ ሪሌይ መሆን፣ ራስ መጣል። ለዚህ ነው የማጉረምረም ችግር የሚመጣው በእግዚአብሔር ላይ ባለመደገፍ ስለምንኖር ነው። አባቶች ምን አደረጉ? በሐዋርያት ሥራ ምዕራፍ 16 ታወጡልኛላችሁ። እስከ ቁጥር 25 ጀምሮ ስታዩ ጳውሎስ እና ሲላስ በጣም የሚገርመው ማመስገኛ ቦታቸው የማይመች ነው ለማመስገኛ ቦታ የሚሆን አይደለም። ያሉበት ቦታ የማጉረምረሚያ ቦታ ነው። ንኩት እንዲበሉት። አንተ ላይ ያለው ጉዳይ እንኳን ማጉረምረሚያ ቢሆን በሉት፣ አመስግንበት በሉት። ጭንቀት ነው በጭንቀት እስኪ አይሞትም በሉ። እስኪ ስለምንድን ነው የተናገርኩ ያለሁት? እኔ እግዚአብሔር ስለላቀኝ እኮ ነው። እግዚአብሔር ሰዎች በቃ ብሏል። እግዚአብሔር የተስፋ መቁረጥ መንገድ በቃ ብሏል። እግዚአብሔር ዛሬ ፈቶ ይለቃል። ሁሉ ነገር ተዘጋግቶ ነው ማየ፣ ሁሉ ነገር ጨልሞ ነው ማየ፣ ወደ ብርሃን ውስጥ ገባል። በናዝሬቱ በኢየሱስም ከዚህ ሰዓት ጀምሮ ሰላም ይውረሰው። የጠላት አሰራር ከእሱ ላይ ይሰበር፣ በኢየሱስ ስም። አይዞ ቁጭ የምናገረው ወርድ እኮ መንፈስ አለበት። አሜን ነው ወይ? ክብር ለኢየሱስ ስጡ እስኪ መቆ መቀመጣ ካተኛ። የማጉረምረም ህይወት ሁልጊዜ በረከትን ሳይወርድ ግማንን ወደ ሰዎች ይስባል ችግርን ይስባል። ስለዚህ ፕሮስፐርድ የሆኑ ሰዎች የተባረኩ ሰዎች ማይንዳቸው ነው እንጂ ኪሳቸው አይደለም። ፕሮስፐርድ የሆኑ ሰዎች የተባረከው ኪሳቸው ወይም አካውንታቸው አይደለም። አንዳንድ አንድ ሰው ሚሊዮን አካውንቱ ላይ ኖሮ ጭንቀት የተሞላበት ሊሆን ይችላል ወይም ደግሞ ያልተባረከ አስተሳሰብ ያለው ሊኖር ይችላል። ሊሚትድ የሆነ አስተሳሰብ ሊኖር ይችላል። አጉረምራሚ ሊሆን ይችላል። ሀዘንተኛ ሊሆን ይችላል። አንቺ ምንም ሳይኖርሽ ክራይ ላይ የኖርሽ፣ እሱ ሁለት ቤት ኖሮ ሶስት ቤት ኖሮ አንዳንድ ሰው ሊያጉረመርም ይችላል። ይሄ ስፒሪት ነው፣ ፕሮስፔሪቲ ስፒሪት አላገኘው። ዛሬ በኢየሱስም እናንተ ላይ ይወድቃል። አይመን ስለምን የማትጨነቁበት እግዚአብሔር ስለ እናንተ ተጨንቆ የሚያበላችሁ የሚያጠጣችሁ በሮቻችሁን የሚከፍት ሀሌሉያ። እስኪ እግዚአብሔር እጅ ነኝ የሚል ያመሰግናል በጭብጨባና በልልታ ሀሌሉያ ይሄ አባቶች ያለፉበት ነው። እንዲህ ነው የሆነ። እስራት ውስጥ ናቸው። እስራት ውስጥ አይመሰገንም። ጳውሎስና ሲላስ በጸሎት ሳሉ፣ በዛ በእስር ቤት ሳሉ አመሰገኑ ይላል። በዝማሬ እግዚአብሔርን አከበሩ ይላል። እንኳን ማመስገኛ ቦታው ማልቀሻ ነው። አቤት ኢየሱስ ስምህን ጠርተን ታሰርን፣ ስምህን ጠርተን ተደበደብን፣ ስምህን ጠርተን ወደ ረሃብ ተወረወርን፣ ስምህን ስለምንጠራ ይሄ የሆነብን ብለው በሚናገሩበት አመሰገኑ። እንዴት ሰው ጨለማ ውስጥ ያመሰግናል? ብርሃን ውስጡ ጎን ብርሃን አለ በለው፣ ውስጥ ብርሃን አለ በለው። ሃሌሉያ ውስጥ ያለውን ብርሃን እኮ አታይ። ጠላት የሚቀናው በምትለብሰው ልብስ አይደለም፣ አካውንት ላይ ባለው ገንዘብ አይደለም። ከዛ ይበለጣለው አጋንንት። እሱ የሚቀናው አንተ ውስጥ ባለው ብርሃን ነው። ጠላትን በሚመታው ብርሃን ነው። ትውልድን በሚታደገው ብርሃን ነው። ዛሬ ይሄ ብርሃን ይፈነዳል። ሁካ አሜን በል ይፈነዳል። ከፍ አድርግና ይሄ ብርሃን ፈንድቶ ይወጣል በል እስኪ። ለብዙዎች ብርሃኑ ይበራል በል እስኪ በኢየሱስም ለዘር ማንዘራችሁ ብርሃኑ የሚበራ ሰዎች አላችሁ፣ የሚፈታ ሰዎች አላችሁ። የታሰሩ ያልዳኑ ሰዎች በእናንተ ይድናሉ። ይሄ ነው እግዚአብሔር አላማ ባሎጋቦስ በልጁ በኩል። ስለዚህ አጉረምራም የምንሆነው ብርሃን ከውስጣችን ሲጠፋ ነው። ፕሮስፔሪቲ ማይንድ ሴት ሳይኖረን ሲቀር ነው የኢየሱስ አስተሳሰቢያ ነው። ለዚህ ነው ስለምትበሉት ስለምትጠጡ ስለምን ትጨነቃላችሁ? ይሄን የሰማ ፋት እንኳን አይዘሩም አያጭኑም። ይዋቸው ተመልከቱ ወደነሱ አለ ወደ ጎተራም አይጨምሩም አለ። የሰማይ አባት ይመግባቸዋል አለ። እግዚአብሔር ለሚለምኑት ቀንና ሌሊት ወደ እሱ ለሚጮሁት እንዴት አብልጦ መንፈሱን ገንዘብ አላለም። መንፈስ የሚበልጠው ራሱን፣ ክብሩን፣ ኃይሉን፣ እጁን ሀሌሉያ። እንዴት አይሰጣቸውም አለ ኢየሱስ ጌታ የሚበልጠው ተሰጥቷል በሉት፣ የምታመሰግንበት ተሰጥቷል በሉት፣ እንዳታጉረመርን በሉት። አንዳንድ ጊዜ እንዲህ ትላላችሁ፣ እኔ እንትን የለኝ ይሄ የለኝ ይሄ የለኝ። ምኑን ነው ምስጋና? እኔ ኢየሱስ አለኝ አመሰግናለሁ። ዳግም ተወልጃለሁ አመሰግናለሁ። እግር አለኝ አመሰግናለሁ። እጅ አለኝ አመሰግናለሁ። ጤና አለኝ አመሰግናለሁ። እስኪ በሉ ጤና አለኝ አመሰግናለሁ በሉ። ኢየሱስ ጌታ ነው። ልጅ አለኝ አመሰግናለሁ በሉ። አንዳንድ ሰው ልጅ ብሎ ስንቱን ይንካራተታል ልጆች ደርድረ እየተንጫጩ አታመሰግን፣ ታጉረ መርማል አንድ ጊዜ አንድ ሰው ስልጠና ሲሰጠን ነው ሙሉ ወንጌል፣ የዛሬ ስምንት ዘጠኝ ዓመት ሲናገር እየሰማውበት አሰማ መሰለኝ ቀየሬ፣ እንዲህ አለ እንደው እናንተ ሰዎች አለ ይሄ እስትንፋስ የምትነፈስበት አለ ቆጣሪ ቢገጠምለት ስንት ነበር የምትከፍለዋል? ይመጣላል፣ ውሃ ጨመረ፣ መብራት ጨመረ፣ ክራይ ጨመረ እንትን ጨመረ፣ ክፍያ መጣ። ይሄን ማጉረምረሚያው መንገድ ምድራዊ ነው። ኖ እስትንፋስ እስትንፋስ ባይኖርስ? እስትንፋስ ላይ እንዲህ አሁን የሚደረግላቸው ደግሞ አላርም እዚህ ላይ አድርገው በእንትን በኦክስጅን ብር የሚሰበሰብላችሁ ሰዎች ታውቃላችሁ፣ የሚተኙት። እነሱን አስቡና አመስግኑ። እግር የሌላቸው በእግር በአጋዥ የሚሄዱ ሰዎችን እያያቸው አመስግኑ። እንዲህ በሉ፣ እጃችሁን ከፍ አርጉ። አባት ሆይ በሉ ዛሬ ማለዳ ይቅር በለኝ ባጉሮ መረምኩበት ባዘንኩበት፣ በተጨነቅኩበት አንተ ባልሰጠኸኝ ባህሪ በገለጥኩበት ምሕረት በእኔ ላይ ይሁን። በምስጋና ልውጣ፣ በምስጋና ልግባ። በኢየሱስም አንድ ሰው በምስጋና ለዘመናት የተጣበቀበት ስረት ይበጠሳል። ኧረ ይበጠሳል፣ ይበጠሳል። ታመሰግኛለሽ ለቆሽ ይሄዳል። ታመሰግናለ ለቆ መንገድህን ይሄዳል። የበረከት መንገዳቸው የሚለቀቅ ሰዎች አሉ ይለኛል። ዋው ጃባባ ጋታ ያ ወና ማራባ ጋታው ራባ ሰባ ነገር ሁሉ ሰማይ ናስ የሆነባቸው ሰዎች አለ። ጌታ ዛሬ ምንድንላቸው ነገር አለ አለ የሚሰበር ነገር አለ አለ ጂሰስ ኔም ይሁንላችሁ። ሆናማ ሆና ማካ ዲያቦሮ ቦሶ ሎጎ ዲያቦ ቅባት ይሰማኛል። አሜን ነው ወይ ሰይ ጌታ የሚያስመሰግኑ የት አይደለም በጣም የሚገርመው ስለ ወንጌል በታሰሩበት ስፍራ ነው። በዝማሬ አመሰገኑ የሚለው አመሰገኑ። ብቃ ምኑን አላዩም፣ ጨለማውን አላዩም፣ እስራቱን አላዩ፣ የእግር ብረቱን አላዩም፣ የእጁ ሰንሰለት አላዩ። እነሱ ኢየሱስን አዩ፣ ውስጣቸው ያለውን አዩ፣ የተደረገላቸውን አዩ፣ መዳናቸውን አዩ። ሀሌሉያ ምን አይነት ሰው እንደሆነ ነገር ልንገራችሁ። ለእናንተ ይህንን እይታ የሚያንሻፍፍባችሁ ምድራዊ ነገርን ሴሌብሬት የሚያረግ ሰው ምድራዊ ነገርን ሴሌብሬት ከሚያደርግ ሰው ጋር ስትሉ የምስጋና መንፈሳችሁ እየተዋጠ ይመጣል። ምክንያቱም የሌላችሁን ነገር ነው የሚያሳያችሁ። እስካሁን ይህን ጫማ ነው የምትለብሰው፣ ይሄ ልብስ ነው ያለው፣ እቺ መኪና ነው የምትነዳው። እንደዚህ አይነት ምን አገባው ሰው እንደ ቤቱ እንጂ እንደ ጎረቤቱ አድር የሚሉት እውነታቸው ምንም አይኑረኝ ከፈለገ በግሬ ልንከራተት ምን አገባ። ኢየሱስ ጌታ ነው። ስፒሪት ኦፍ ኮምፒቲሽን ሊከቱባቸው የሚፈልጉ ሰዎች ከምስጋናቸው ያጎሏቸዋል፣ ከጸጋቸው ያጎሏቸዋል፣ ከኃይላቸው ያጎሏቸዋል። እናንተ እግዚአብሔር የሰጣችሁ በቂያችሁ። አሜን። እምነታችሁ ሲያድግ ደግሞ ይጨምርላችኋል። እምነታችሁ ሲያድግ ደግሞ ይከፈትላችኋል። ሆና ማሻ ጭንቅላታችሁን ያዙልኝ። በኢየሱስም ዛሬ ማለዳ እምነታችሁ ይደግ፣ እምነታችሁ ይደግ። ለክራይ የምታምኑ ሰዎች ቤት ለመግዛት ማመን ጀምሩ። ሆና ማካቱራ በጋባስ በታክሲ የምትሄዱ ለራይድ የምታምኑ ሰዎች፣ አሁን በራይድ የምትመላለሱ ሰዎች በኢየሱስም መኪና ለመግዛት እምነት ይግባባችሁ፣ ይሁንላችሁ። በኢየሱስ ጂሰስ ኔም ተናግሬያለሁ። አሜን፣ ሆኖላችኋል። እምነቱ ሲመጣ ነው እቃው የሚመጣው ተከትሎ በቃ። ለጋሪ እምነት ያለው ሰው ባጃጅ አይኖረውም። ሰፋ አርገስታስ ለባጃጅ እምነት ያለው ሰው ደግሞ ከፍ ያለ መኪና አይገዛም። በእምነት ልክ ነው የሚሰራው እግዚአብሔር። እነሱ ያዩት ውስጣቸው ያለውን ኢየሱስን ሲያመሰግኑ የሌሎች ስራት እንደሚፈታ ኤክስፔክቴሽን የላቸውም። ንቀው ስታመሰግን ከአንተም አልፎ የሌላ ሰው ስራት ይፈታል በለው። ጥደይቃ ነው ልጸልይላችኋል። አሜን ነው ወይ? የጎረቤት ይፈታል በለው የወንድም ይፈታል በለው የእህትሽ ይፈታል በላት የእናትሽ አባትሽ ይፈታል በለው። በዙሪያ ያሉ ሰዎች ነገሮቻቸው ይፈታል በለው። ስታመሰግኑ፣ አመስጋኝ ስትሆኑ ከራሳችሁ አልፋችሁ ለሌሎች በረከት መሆን ትጀምራላችሁ። በኢየሱስ ስም ይሁንላችሁ። እስኪ ሳመሰግን እኖራለሁ በለ እስ አቻ ብዙ ጊዜ እናገራለሁ። አንዳንድ ሰው የምስጋና ፕሮግራም አለኝ ሲል ደስ ይለኛል። የምስጋና ፕሮግራም ዘንድሮ አለን ምናምን ይላሉ። ጥሩ ነው። የምስጋና ፕሮግራም ምን ኖሮ ነው ይላል። አዲሱን ቤት አዲስ ሸው አዲስ ቤት ገዝቼ መኪና ገዝቼ አግብቼ፣ በኢየሱስ ስም እናገራለሁ። የምስጋና ፕሮግራም አለኝ በሉ እስኪ አንዴ በሉ በሉ። ጌታ ምስክር አንዳንዶቻቸው የምስጋና ፕሮግራም ታደርጋላችሁ። እግዚአብሔር የሚመሰገንበት ነገር ይሰጣቸዋል። ምን ኖሮች ነው አንቺ የምታመሰግኘው የሚለውን ዛሬ አቃጥለሽ ትወጃለች። በኢየሱስ ካማራ ባናባ በህይወት ስላቆኝ ይህኝ አመሰግናለሁ ትላለን ልደት አለኩ በልደት ላይ እኮ ማበሳጨት ትችላለህ። ጠላት ዛሬ ምስጋና ጊዜ ነው። እናምልክ እስኪ አሜን። ትንሿን ኬክ ነው ደግሞ ዛሬ ደግሞ የተጀመረው እግዚአብሔር ይመስገን፣ ወጪ የለውም እሱ ራሱ። እቺ ምታክል ኬክ አድርገው ነው ልኮ ልደት የሚያከብሩት። ከዛ ይዘመራል። አሜን ነው ወይ? ውሃ ይደረደራል፣ ቆሎ ይደረደራል፣ ነገር ይደረደራል። እናመስግነው እስኪ ስላቆየን። ጠላት ቅጥል ይላል። እጃችሁን ከፍ አድርጉ። ምስጋና የሚበዛላችሁ ሰዎች አላችሁ። ከዚህ ከሰኔ ወር በኋላ የምታመሰግኑበት ነገር እጃችሁ የሚገባ ሰዎች አላችሁ። በኢየሱስ ስም ተናግሬ ያለው ይሁንላችሁ። እስኪ ሆኖልኛል በይባክሽ፣ እንጂ ሰስኔም ሆኖላቸዋል። አጨብጭቡለት ለኢየሱስ ክብር። ካንያ ማሮስ ሲፌኒያ በጨለማ ውስጥ ሆኖ አመሰገኑ እያመሰገኑ ሳለ እንዲህ ሆነ። የሁላችሁ እግዚአብሔርን አትራክት የሚያደርገው እግዚአብሔርን ኃይል ወደ ህይወታችሁ እንዲሰራ አትራክት የሚያደርገው አንዱ ምስጋና ነው። ስታመሰግኑ እግዚአብሔር ኃይሉን በኃይል ይለቃል። መንፈሱን በኃይል ይለቃል። አሜን ነው ወይ ጸጋውን በኃይል ይለቃል። ረድኤቱን በኃይል ይለቃል። ዛሬ ማለዳ አመስግኖ ረድኤትም ሚላክለት ሰው አለ። ጉልበትም ሚላክለት ሰው አለ። አይ ስታመሰግኑ ይልክላቸዋል። እንዲህ ነው የሚሉ ድንገት ይውላችሁ እያመ ናሃዳ ጋረባ የወይኑ መሰረት እስኪናወጥ ሆነ። ምክንያቱም ሲያመሰግኑ የሚያናውጥ ኃይል ተላካ። አሜን ነው ዛሬ ችግራችሁን የሚያናውጥ ኃይል ይላካል። በሽታን የሚያናውጥ ኃይል ይላካል። ጨለማን የሚያናውጥ ኃይል ይላካል። የረበሻችሁን የሚያናውጥ ኃይል ይላካል። እስኪ ከዚህ በኋላ አይረብሸኝም፣ ከዚህ በኋላ አልጨነቅም በሉ። ባሉ አላውቅም፣ ምን እንዳስጨነቃቸው ትንቢተናው ላይ የሚል ቃል አለ። እንግዲህ ወዲያ አላስጨነቅልህም የሚል ቃል አለ። ሹታ ካማራ ባስ ከዚህ በኋላ አትጨነቅም፣ በዛ በተጨነቀበት ነገር አትጨነቅም። ሊያወጣ ወጥቶ አለ የሰራዊት ጌታ እግዚአብሔር አሜን በይ በኢየሱስ። ዳዊት ሲናገር እንደዚህ አለ ያስጨነቀኝ ለመልካም ሆነልኛል። አንድ ሰው አልፎ የተጨነቀበትን ምዕራፍ እንደዚህ ወደ ኋላ ያየ ያስጨነቀኝ ለመልካም ሆነልኝ የሚል ሰው አለ። አሜን በል። በኢየሱስም አሜን። የጭንቀቱ ዘመን ሊያበቃ ነው። የተዘጋው በር ዘመን ሊያበቃ ነው። የእምባው ዘመን ሊያበቃ ነው። ተስፋ የመቁረጥ ዘመን ሊያበቃ ነው። የሆነ ብርሃን የሚገባበት አለ። የሆነ አንድ ሰው ቤቱ ላይ ብርሃን የሚገባ፣ ምግቡ ላይ ብርሃን የሚገባ፣ አገልግሎቱ ላይ ብርሃን የሚገባ፣ ሥራው ላይ ብርሃን የሚገባ ትብር ወጪ ጋባ ካታውን ጋቱባ ወጥ ወጥ ወጥ ይላ ባጋ ተረማን ጋታቡስ ተረቡ ያገባ አሜን በሉ እስኪ። ብርሃን ይገባል። እንደዚሁ መመላለስ አይሆንም። ብርሃን ይገባል። የሚለውጥ ብርሃን ይገባል። የሚለውጥ ብርሃን ይገባል። እስኪ ነገ ይለወጣል። በሉ እጩን ሳይ ነው የምወደው። ቅባቱ ሲመጣ ነው የምወደው። ታሪክ ሲቀየር ነው የምወደው። እምባ ሲታበስ ነው የምወደው። ዛሬ አንድ ሰው እምባ ይታበሰ ታየውን ቅባት መቶብኛል። አላቀ ምን እንደሆነ እንዲህ ነው የሚለው፣ የእግር ሰንሰለቶችን ይቆርጣለሁ አለ። ያስለቀሳቸውን አስወግዳለሁ አለ። አዲስ ብርሃን ይበራል አለ። አሜን በል ወይ ነው ከባት ተሰለኝ አባ ጋሪ ሚቹዱጋ ጃለል ኮ ኢየሱስ ኡልፋ ዱጋ አባ ጋሪ ሙቹዱጋ ጃለል ዛሬ ግን ለአንድ ሰው እያመሰገነ መውጣት ይሆንለታል። እያመሰገነ መለወጥ ይሆንለታል። ዞሬ ስጠሊ እንደዚህ በኢየሱስ ስም ነው። በረሮቻቸው የሚከፈት ሰዎች አሉ። እያመሰገኑ ድረስ ታላቅ መናወጥ ነው ለምን እያመሰገኑ የሆነ ነገር ተላክ የሚያስፈታቸው ነገር ተላክ ያው አድርገን ሁሉም እስራት ምን አለ ይላል ተፈታ አሜን ነው እስራት ሁሉ ነው የሚፈታው እስራት ሁሉ ነው የሚፈታው ልክ ከተፈታው በኋላ ጥለው የሚወጡ መስሎት ዘበኛው ራሱን ሊያጠፋል በቃው ራሱ ሊያጠፋ እስኪሄድ ድረስ ራሴ ልግድል በቃ፣ የሁሉ ሰው መጣሁ አለና አለ አሉት። አያችሁ የመዳን መንገድን የጠየቃቸው በእስራት ቦታ ላይ በመፈታታቸው የሆነ ኃይል ክብር አለ። እንዲህ ኃይል ሲታይ በሉት፣ በረከት ሲታይ በሉት። ብዙዎች በአንተ ምክንያት ይድናሉ፣ ይፈታሉ በሉ። ይህ ሰውዬ እሰብ ተብሎ በእነሱ ላይ ሥልጣን ተሰጥቶት ይዞ የቆየ ሰው ነው። ግን የእነሱ አምላክ የሆነ አደገኛ እንደሆነ አወቅ እናንተ ያመናችሁት ያስፈልገኛል እየሰመሩ መቶ መጥቶ አሳየ ብርግጥ ያ የተዘጋውን ክፍት በኢየሱስም እየከፈተ ያሳያል። በሚመጣው ዓመት ነገርሽን እየሰራ ያሳያል። በተለይ አልቅሳችሁ ደጅ ጠንታችሁ ሰዎች፣ በሚቀጥለው በሚመጣው ዘመን እግዚአብሔር በዘመናችሁ ላይ ይታያል። በቤታችሁ ላይ ይታያል። በትዳራችሁ ላይ ይታያል። በልጆቻችሁ ላይ ይታያል። አሜን፣ በኢየሱስም ይታይ፣ አሜን። ባስጨነቃችሁ ሁሉ ላይ ይታያል፣ ይታያል በሉ የሚታይበት አሉት። አይ አይቶ ነው አሁን፣ አንዳንድ ሰው በእናንተ ላይ የሚሆነው ነገር አይቶ ነው የሚመጣ ታጋላችሁ። ስለዚህ ያ ሰው ራሱን ሊገል ደረሰ፣ ጉዴ ፈላ ብሎ እራሱን ሊገል ደረሰ። አያችሁ፣ ጳውሎስና ሲላስ በእስር ቤት ውስጥ ፈተው ተፈተዋል፣ እስረኛ ሁሉ ተፈተዋል። አሁንማ ማመጣው ነገር የለም። የትኛውን ገድዬ የትኛውን ችለው አለው ራሴን ብገል ይሻላል ብሎ ራሱ ከሚገሉኝ ኖ አስቀምጥ ተባለ አላባጋባሳባ እኛ እያለን ራስን አስገልም ተባለ መንፈስ ቅዱስ እያለ ራስን አትገልም ተባል። እናገራለሁ በኢየሱስም። በሚመጣው ሲዝን ራሱን ሊያጠፋ ያለ ሰው በእጆቻቸው ይፈወሳል፣ ነፃ ይወጣል። ተስፋ የቆረጡ ሰዎችን የሚያወጡ ሰዎች አሉ። ተስፋ ቆረጠ፣ አትገልም፣ እኛ ያለን አትገልም፣ እኛ እያለን አጠፋ። ድል ዘንድ ምን ማድረግ ይገባኛል አለ። መቶ ተሸነፈ። በጌታ በኢየሱስ ክርስቶስ እመን። እዛው ያስቀበሉት እዛው ተቀበለ እዛው ተለወጠ። እጃችሁን ከፋርጉ ልተን ብይባችሁ ቦና መካራ ዳሃ እሸዳ እያዳ ይሄን የአንተን ጌታ ይሄን የአንችን ጌታ እፈልገዋለሁ ይላሉ፣ በቅርብ ቀን ይላሉ። የማይፈልጉ ሰዎች የሚቃወሙ ሰዎች የሚቃወሙ ሰዎች ውሰደኝ፣ መዳን እፈልጋለሁ፣ በቃኝ ይላሉ። ጠንቋዮች ሥራቸው ይፈርሳል። አስማተኞች ሥራቸው ይፈርሳል። ሲያስደግሙብ ሲያስደግሙብ የነበሩ ተስፋ ቆርጠው ታልፈው ይሰጧቸዋል። በኢየሱስ ስም ጸለይኩኝ አሜን በሉ። በደንብ እስኪ አጨብጭቡለት ለጌታ ወደ ለምና እየመጣ እየመጣ እየመጣ እያየሁት ስሉ ሰሌናቸሁ